ሰላም ሰላም፣ ቤተሰብ ሰላም ናችሁ? እንዴት ናችሁ? እግዜር ይመስገን። ለዚህ ቻናል አዲስ የሆናችሁ ለዚህ አስተማሪና ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እሺ ዛሬ እንደተለመደው አሪፍ አፕ ይዤላችሁ መጥቻለሁ በድጋሚ። ያው አፑ ዶዞ ላይቭ ይባላል። ያው እና ሙሉ መረጃ ሰጣችኋለሁ አሁን አፑ ምንድነው? ምንድነው ከቦሎ አፕ የሚለየው ወይም ደግሞ ከኋላ የሚለየው ነገር እናያለን፣ እና ያው አሁን ላይ አፑን አውርደን ከዛ ከዛው ዲ ያለቱን ነገሮች እናያለን። የሚገርም አፕ ነው፣ ወይም ደግሞ በቀጣይ ቪዲዮ ላይ ሰራላችኋለሁ። አሁን የምናየው እንዴት የቀን ታስኩን እንሰራለን፣ እንዴት በአጠቃላይ እናያለን ማለት ስለዚህ ሰርች ማረጋጋት ይሄዱና ብላችሁ ሰርች ታደርጋላችሁ ዶዞ ላይቭ ብላችሁ ታደርጋላችሁ ዶዞ ዶዞ ላይቭ ብላችሁ ወይም እንደ መከታች ዲስክሪፕሽን ስራ አስቀምጣላችሁ የዶዞ ላይቭ ብሎ ይመጣላችኋል። ልክ አፑ ይሄ ነው ማለት ነው። ለምትወት አፑ ይሄ ነው። ኦልሬዲ ነው ስላወረድኩት ነው። ከዛ ወዲ እናንተ ኢኒሻል ታርጉታላችሁ። ነው ስላወረድኩት ኦፕን ሚል ሆነ ካለ ማለት ነው። ልክ ኦፕን ሚል ሆነ ተነካው። እዚህ ጋር አይ አግሪ ቱ መጥራለች፣ አይ አግሪ ቱ እነካና ጉግል አካውንት እንመርጥለታለ ማለት ነውና አፑ በጣም ተመችቶኛል። እስከ መጽሐፍ ወይ ምክንያቱም አሪፍ አሪፍ ነገር ስለላለው፣ የቀን ታስኩ እራሱ በጣም አሪፍ ነው። ከሌሎች ፕላትፎርም እዚህ ጋር ያው ኢሜይል ጠይቃቸዋል። እኔ ይሄኛውን ኢሜይል አስገባለሁ ማለት ነው። እናንተ መራታችሁ የምትፈልጉትን ኢሜይል ታስገባላችሁ። ከዛ ወዲህ እንጠብቀዋለን ማለት ነው። ገተን ያው ወንድ ኮናችሁ ወንድ ነው ያው ጊዜ የሚያደርጉ ኢንዲያ ፍሮነ ተነኩት ፐሪስ ዩሩም ታስተካክላላችሁ ማለት ነው። ታች ላይ ደግሞ ሪፈራል ኮድ አለች እዚች ጋር ሪፈራል እቺ ሪፈራል ኮድ ምንድን ነች? የኢንቫይቴሽን ኮድ ነው። ስለዚህ ከታይ ዲስክሪፕሽን ወይ ደግሞ ስክሪን ላይ አስቀምጣላችሁ ወይ እሱን እያያችሁ ከሞላችሁ ወዲ እሱን ታስገባላችሁ ማለት ነው። ከዚህ ወዲ ኔክስት እንለዋለን። ያው ኦሬዲ ነው፣ ከዚህ ቀደም ስለከፈትኩኝ ነው። ከዚህ ኔክስት እንለው አቡ በዚህ መንገድ ይከፈትልናል። እንደምትወታው ላይ ኢትዮጵያ እየገባ ነው ይወጣለ ጣለ ጣለ ጣለ ይሁን በመሃል ይጣለጣል እየመጣ ነው ማን ኢትዮጵያ። ስለዚህ ማይ ፕሮፋይል ጋር ዋናው ነገርኛ ሁን አንዳንድ ነገር ነው። መጀመሪያ ፕላትፎርም ምንድነው? አንደኛ የቀን ታክሱ 8800 ነው። ሁለተኛ በፓርቲ ነው 8000 የምንሰራው በ1 ሰዓት 4000፣ በ1 ሰዓት 4000፣ በ2 ሰዓት 8000። ለምሳሌ ሪዋርድ ብሎ ብነከው እንደምትይወት ሪዋርድ ኖ አቬሊብል ማለትም እንትናሎንም ኤጀንት ወይ ሆስት መሆን አለበት። የአካውንት የቀን ታክሱ ለመስራት ማለት ነው። ስለዚህ

በውጭ ሀገር እና በኢትዮጵያ ሀገር ልዩነቱ ለማየት በሌላ ካንትሪ ስለከፈትኩ ነበር። ስለዚህ የእናንተ ግዴታ ኢትዮጵያ መሆን አለበት። ተረዳችሁ? የእናንተ ኢትዮጵያ መሆን አለበት። ስለዚህ ያው ሜል ሜል ነው። በርስ ቢሆንም ማሰክል ቻላችሁ። እዚህ ካንትሪ ግን አትችሉ። እዚህ ጋር ዋናው ነገር ዋትስአፕ ነምበር ነው። ዋትስአፕ ነምበራችሁን ፕላስ አድርጉና 969621326 የራሳችሁን ፕላስ ብላችሁ ብቻ 9 ብላችሁን ቁጥራችሁን ዘመኑት ፕላስ ሶሪ ፕላስ 251 ብላችሁ 9 ብላችሁ ቁጥራችሁን ትጀምራላችሁ ማለት ነው። አላያም ደግሞ ፕላስን ታችሁት 251 ብላችሁ እዚህ ጋር አርባዩ እዚህ ጋር የምትፈልጉትን ነዋ ብለን እንሰራ መጻፍ ትችላላችሁ። ወደ ፕሮፋይላችሁ አካባቢ ሰክሰስፉል ብሎ በአረንጓዴ ምልክት ይመጣላችኋል። ሴፍ ቼንጅ ብላችሁ ከጨረሳችሁ ወዲህ በአረንጓዴ ምልክት ከመጣላችሁ ወዲህ ከት ላይ ቴሌግራም ቁጥር እናስቀምጣላችኋለሁ። በዛ ቴሌግራም ቁጥር ኤጀንት እንዳረጋችሁ ምክንያቱም አሁን እዚህ ጋር ዩአርድ ብሎ ብነካው ኤጀንቱ ይህን ሆስት ያሉን ይሄ አካውንት የቀን ታክስ ወይ ነው ፓርቲ መስራት ስለማይ፣ ስለዚህ ልክ እዛ ጋር የሞላችሁትን ቁጥር ሴፍ ቼንጅ ብላችሁ አረንጓዴ ሰክሰስ ብላችሁ ወዲህ እዚህ ጋር እንደምት አይዲ አለ። ይህን አይዲያችሁና ሴፍ ቼንጅ አረጋችሁበት ዋትስአፕ ቁጥር ትልኩልኝና አኔ ኤጀንት አረጋችኋለሁ ማለት ነው። ከዛ ወዲህ የቀን ታክሳችሁን ሰራላችሁ። እዚህ ፕላትፎርም ላይ የቀን ታክስ የሚያልቀው ማታ 8 ሰዓት። አሁን ፖፖ ላይ ነው ቦሎ አፕ ላይ ማታ 1 ሰዓት ያልቃል። እዚህ ደግሞ ማታ 8 ሰዓት ነው የሚያልቀው። ከለይቱ ና አንደኛ ከቦሎ አፕ ፒራሚድ ይለየዋል። ከኋላ ደግሞ የሚለየው ኮይን ተርፋ። ለምሳሌ ኋላ ላይ ምን አለ፣ ለምሳሌ 1 ሰው 7 ቀን ሰርቶ 42 ሲኖረው ከዛ ኤጀንቱ እሱ ጋር መጀመሪያ አርባ ምናምን ሲስተ ያ ነበረው ፕላትፎም ፕላትፎርም ይቆርጥና 100 ሺ ሆናል። 100 ሺ ወደ ኮይን ሲቀይረው ዘጠና ሺ አይደለም፣ ያን 90 ሺ ሲመልስለት እዚህ ጋር ባዶን ይቀራል። እዚህ ግን 10 ሺ ኮይን፣ 20 ሺ ኮይን ይተርፋል። ተረዳችሁ? ስለዚህ ካሁኑ በዚህ ብንሰግጥበት አሪፍ ነገር ይኖረዋል ማለት ነው። ስለዚህ በዚህ መንገድ አፕሪ አድርጋችሁ ከጨረሳችሁ ወዲህ በዚህ በላኩላችሁ፣ ወይም ቴሌግራም ላይ ወይም ዋትስአፕ ላይ በዚህ እኔን ማግኘት ትችላላችሁ። ያው በተረፈ ያልገባችሁን ጠይቁኝ፣ እናወራለን በሂደት ያው ለጊዜው እነኚህ እነኚህ ነገሮች አሉን። ባንክ ገብቶልናል ለምሳሌ ፖይንታችን ነካውና ዊትድሮ የሚሆን ነካው። ከዚህ ወዲህ ጋር ስንገባ እንደምትዩት እንቱን ነው። ይሄ ምንድነው? በኢትዮጵያ ስላላደረኩን ካንትሪው እንደምትዩት ካንትሪው በእንት ስለሆነ እንጂ በጣም ብዙ ባንኮች ከሌሎች በተለየ ነው እንደሆነ የገባለ በጣም ብዙ ባንኮች በሌላ ቢሆን በድም እሰራላቸው። ስለዚህ በዚህ መንገድ አብረን መስራት እንችላለን። ቶሎ መጀመር አይከፋም። ወዳችኋለሁ። በድጋሜ ለዚህ አስተማሪና ቆብን ነገር አዘል ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። እንዲሁም አዳዲስ ቪዲዮዎች ስለ እንዲደርሳችሁ ከፈለጋችሁ የደውል ምልክቷን ኦል ላይ በማድረግ ቻናላችንን ተቀላቀሉ። እንወዳችኋለን።